የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የቢዝነስ ዘጋቢ ጋዜጠኞችን አቅም መገንባት ላይ ያተኮረ ውይይት አካሂዷል። ምክር ቤቱ አዲስ ቻምበር በሚል ስያሜው ከምስረታው ጀምሮ አሁን ላይ ያለበትን ደረጃ የሚያመለክት በተለይም በኢትዮጵያ ያለውን የቢዝነስ ዘገባና የቢዝነስ ዘጋቢ ጋዜጠኞችን አቅም መገንባት ላይ ያተኮረ ጥናታዊ ጽሑፍ ቀርቦ ውይይት ተካሂዶበታል። የንግድና ዘርፍ ማህበራት ምክር ቤቱ የግሉን ዘርፍ በማጠናከር መረጃን ለህዝብ ተደራሽ ለማድረግና በመንግስትና በንግዱ ማህበረሰብ መካከል ድልድ ይህ ሆኖ ለማገልገል ሙያን መሰረት ያደረገ የቢዝነስ ዘጋቢ እንደሚያስፈልግ የተጠቆመ ሲሆን የአቅም ግንባታ ስራዎች ላይ ማተኮር እንደሚገባ የምክር ቤቱ ፕሬዚዳንት ወይዘሮ ዛራ መሐመድ ገልጸዋል። አሁን መንግስት በቁርጠኝነት በተለይ ንግዱ ማህበረሰብ አምራችሁን ከማውጣት አኳያ ትልልቅ ስራዎች እየሰራ ነው ግን አልተነገረም፣ አልተዘገበም እና ለንግዱ ማህበረሰብ ብርታት ነው የሚፈጥረው ጋዜጠኛው አሳይመንቱን ወስዶ ስራዎች እንዲሰራና ሀገር እንድትበለጽግ እንድታድግ አስተዋጽኦ እንዲያደርግ አደራ ብላለሁ። በኢትዮጵያ ውስጥ በቢዝነስ ዘገባ የሰለጠነ ባለሙያ ባለመኖሩ በመገናኛ ብዙሃን ውስጥ የንግዱን ማህበረሰብ ችግሮች፣ አጠቃላይ በኢኮኖሚ ውስጥ ያለውን እንቅስቃሴ የማሳየት ህብረተሰቡን በኢኮኖሚ ለማሳደግ ምን ማድረግ እንዳለበት የሚያሳይ ዘገባ አነስተኛ መሆኑንና በዚህ ላይም ትኩረት መደረግ እንዳለበት ተመላክቷል ከህብረተሰብን ከችግር ከድህነት ከመከራ የሚያወጣ እንደገና ሀሳብ የሚሰጥ ለስራ ሀሳብ የሚሰጥ ፕሮግራም ነው። ሚዲያዎቻችን የእኛ ሚዲያዎች በዚህ መልኩ ህብረተሰባቸውን ማሳየት፣ አቅጣጫ መስጠት ሰዎች ከእለት በእለት ኑሯቸው ውስጥ ረጅሙን ሰዓት ለሚዲያ ለመገናኛ ብዙኃን ሲሰጡ ምንድነው የሚያተርፉት? ትርፋቸው ቢያንስ ህይወታቸውን ቀጣይ የሚቀጥለው ወር ኪስ ውስጥ ምን ያህል ገንዘብ እንደሚገባ ምን ማስተማር አለባቸው። የመንግስታዊ ጉዳዮች ላይ በመዘገብ አንድ እንዳው ሰዓት ከተረፋቸው የመዝናኛና የመሳሰሉ ላይ ነው የሚያተኩሩት። የቢዝነስ ዘገባ ሲባል የዕለቱ የዶላር ዋጋ ተብሎ ነው የሚታልፈው። አብዛኛው ነገራችን ግን መሆን የነበረበት በዚሁ በኢኮኖሚ ሁኔታ ላይ ለምንድ ነው ወርቅ ዛሬ እዚህ የገባው፣ ኢሲኤክስ ላይ ለምን ዛሬ ሰሊጥ እንደዚህ ሆነ፣ የመሳሰለውን ነገር ነው ማንሳት የሚገባና ይህንን ጥያቄዎች የመሳሰሉትን እንዲጠይቁ ጋዜጠኞቹ በደንብ ውስጡ ገብተው እንዲሰሩ የራሳቸው ተነሳሽነት ያስፈልጋል። የኢትዮጵያን ወቅታዊ ሁኔታ የሚያሳይና የሚያስገነዝብ የቢዝነስ ዘገባ መስራት ከጋዜጠኞች እንደሚጠበቅም ወይዘሮ ዛራ መሀመድ አንስተዋል። በውጭ ሀገራት ለኢትዮጵያ ያላቸው አመለካከት ድሃ ከሚለው አስተሳሰብ እንዲወጡ በተለይ ጋዜጠኛው ዛሬ ድሃ የምንባል ሰዎች አይደለንም። ኢትዮጵያ ሲባል ፈገግ የሚል የውጭ ሀገር ዜጋ እያየን ነው እና ይሄንን በደንብ አገር እያደገች እንዳለች፣ አምራች እየተፈጠረ እንዳለ፣ ኢምፖርት ኤክስፖርቱ ላይ ትልልቅ ስራዎች እየተሰሩ እንዳለ በተለይ ጋዜጠኞቻችን ኢትዮጵያን በምን ያህል ደረጃ ላይ እንዳለች ማስገንዘብ ይጠበቅባቸዋል። ኢትዮጵያ ወደ ዓለም ንግድ ድርጅት ስትቀላቀል የሚኖራትን ተሳትፎና የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ትግበራን ማዕከል ያደረገ አቅም ያለው የቢዝነስ ዘጋቢ ማፍራት ላይ ትኩረት መስጠት እንደሚገባም ተነስቷል።